ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ፣ መስታወት፣ የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን። ምንጊዜም ሚዲያ አት ጂሜል ዳት ካም የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ

ሳምንት እስከ ሳምንት እንኳን እንደናቆያችሁን እያል እስከ እሑድ ድረስ ስናጠናቅር የቆየነውን በዛሬው ዕለት ለእናንተ ለማቅረብ ተዘጋጅተናል። ቀድሞ ዳምጤ የሚባል አስለቃሽ ነበረ በአዲስ አበባችን ከተማ ውስጥ እና በኋላ እሱ በአርሞኒካ ተጫዋች ስለሆነ በጅማ ወደ አጋሮ ተዘዋዋሪ ስለሆነ እኔ ሆነኝ ያለሁት አዲስ አበባ ውስጥ ግን፣ በአርሞኒካ አስለቃሽ ነበረ ማለት ነው። አይደለም፣ በዚሁ በአልቃሽነት ግን ተጨማሪ ሆኖ የአርሞኒካ ችሎታ ነበረ። እርሶ ምንም ችሎታ የሎትም ነበር? ከአስለቃሽ ሌላ ችሎታ የለኝም። በፊት ጊዜ በሰርግ ጨዋታ ዘፈን ነበረ። ከአስለቃሽ ከመሆኑ በፊት ዘፋኝ ነበር ማለት ነው? ተጫዋች ነበርኩ። ምን ነበር የሚጫወቱ? በየሰርጉ ቤት ዘፈን። አዎ፣ ከዘፈን ወደ አስለቃሽነት ያወጡት እንዴት? ከዘፋኝነት ወደ አስለቃሽነት እንደ መጡ እንደው ቢያጫውቱን ታዲያ አይ ዘመዶቼ ስለ ሞቱ አልቃሽ በአዲስ አበባ ከተማችን ውስጥ አስለቃሾች ጥቂት ስለሆኑ አንድ ሁለት ሶስት ስለሆኑ ይኸውም ለአዲስ አበባ ከተማ ብርቅ ድንቅ ነበሩ እነዚህ ሁለትና ሶስት አስለቃሾች እና እኔም ከሙከራ የተነሳ ነው ወደ ለአልቃሽነት ያመራሁት። እንደው በዘፈኑ አልተዋጣሉትም ነበር ማለት ነው? አዎ ከዘፈኑ ምንም ውጤት ስላልለው ከአምስት አስር እንደዚህ ህዝብ ሲከፍለኝ በተወዳጅነት በቃ አመራ ወደ አልቃሽነት፣ እንጂ ሲጀምሩ ዘፈን ነበረ። አዎ መጀመሪያ እንግዲህ ከዘፋኝነት ወደ አልቃሽነት መምጣቱ በጣም የሚያስገርም ነገር ነው። ግን በኋላ እንመለስበታለንና ምናልባት የአልቃሽነቱን ድምፅ እንኳን ባያሰሙን የዘፋኝነቱን ድምፅ ብንሰማው ምናልባት ምን አይነት ዘፋኝ እንደነበሩ ለማወቅ ያስችለናል ብዬ ነው።

ግን ይህን ሲጫወቱ በመሳሪያ የሚያጅቦ ነበር ወይስ እርሶ የሚችሉ ነበረ? መሳሪያ መሳሪያ አልችልም። ማን ነበር የሚያጅበው ታዲያ? ወይስ እንዲሁ በየጠጅ ቤቱ በየመጠጥ ቤቱ ነበር? አዎ፣ እየዞሩ ነው የሚጫወቱት? እየተዘዋወርኩ፣ አዎ። ሰዎቹም አሉ አብረው የሚዛ እኔ ወደ አልቃሽነት ሳመራ ሰዎቹም በስራ ላይ አሁን ይገኛሉ። እነዛ ሌሎቹ ሰዎች ማለት ነው። ግን አሁን ትዝታን ተጫውተው ልናላት ወንድሙ ሲያለቅሱ የድሮ የዘፈኑ ትዝታ ይዞት የለቅሶ ዜማው ደግሞ ወደ ሀዘኑ አይሄድም፣ ወደ ምሳሌ ለዓለማዊ የዘፈኑት ትዝታ እንደው እዚያ ውስጥ ሲያስለቅሱ ዜማው ወደዚያ አይወስዶትም ወደ ትዝታ ማለት ነው? አይ ሰዎቹ ማታ ጠጅ ቤት ከዘፈን የተነሳ ስንጫወት አምሽተን በማግስት ሲጠሩኝ በቃ ዘፈኑን መተው ልቤ ውስጥ እንትና ያለ ዘጋሁ ተውኩት እና ወደ ለቅሶ እና እንደው አመቼ አይሆንምና፣ ሕዝብም ይነቅፈኛል እነቀፋለው የማለትን ማለትን በሀሳቤ አንጎል ውስጥ መቼም የደስታና የመከራ አንጎልና ቅርጽ የተለያየ ስለሆነ ወደ ለቅሶ አመራው። ግን እንደው እንኳን ወንዱ ሴቶችን በአስለቃሽነት ሙያ ይሰማሩ ባንልም በተለዩ ወንዱ ብዙ የሚሰራው በወንድ እንትን የሚሰራው ስራ እያለ ምን አስመኙ አስለቃሽ ለመሆን? እኔ መቼም ስራዬ ስለሆነ መቼም ያው በሚፈለግበት ጊዜ ያው መቼም ስራዬ ስለሆነ በዚሁ ተመራው። ስንት አመት ያህል አስለቀሱ? ወደ 25ኛ አመቴ ነው። 25 አመት። በዚህ ጊዜ ውስጥ እንደው ይሁን እንዳስለቃሽ ምን ያህል ተቀባይነት አገኙ? እንግዲህ እርሶ ሲያስለቅሱ የሚቀበሉት ብዙዎቹ ሴቶች ናቸው፣ በአካባቢው ያለው። አዎ እኔ መቼም እኔ ፊት ለፊት የሚሰድበኝ ያለ አሚታ መቼም የተለመደ ነገር ነው እንጂ እኔ መቼም ህዝብ ሳፈቅረኝ የሚፈልገኝ አይመስለኝም። ብዙ ጊዜ ይፈለጋሉ። ግን አዎ በቀድሞ እንዴት? በቀድሞ ማለት አሁን ዛሬ እንግዲህ መቼም እንደ አዲስ መሳሪያ ያው ሴቶቹ ከማጥናት የተነሳ ዛሬ በድምፅ ብልጫም ሳይሆን እንደ መቼም በተፈላጊነታቸው በብዛት ስለሚሄዱ አይ እሱን እጅግ ማንፈልገውም፣ ይበቃ፣ ይበቃናል እያሉ ነው ይመስለኛል ህዝቡ እንጂ እኔ በበኩሌ ከስራዬ ምንም የሚያውቅ ነገር አይሰማኝም። ግን ለምናልባት እርስዎ አልሰሙት ይሆናል። አቶ ወንድሙ ካሳ ልናነጋግር ነው ብለን ስንነሳ አንዳንድ በአካባቢያችን የምናውቃቸው ሰዎች፣ በተለይ ሴቶቹ አቤት፣ አቶ ወንድሙ፣ እሱ ያለቀሰበት ቤት ሐዘን ይደጋገማል አሉን። ምን ያህል ነው? ይህን ሰምተውት ሊሆን ይችላል። ምን ያህል ነው? እኔ መቼም ሰው የተለመደ ነው። ዛሬ ደግሶ ሰው የጋበዘን ቢተርፈው ነው ይባላል እንጂ ሳይተርፈው ጋበዘን የሚል ሰው የለ። እንኳን ስለ እኔ ስም ለመስጠትና ታሪክ ለማበላሸት ቀርቶ አብልቶ አጠጥቶ የሚመሰገን የለ። መቼም በሁላችን ራስ ላይ ያለው ነገር ነው እና ስለዚህ ስለ ሰው ሐሜታ ስሜት የለኝም፣ አይሰጠኝም ግን ይሰማሉ እንዲቻ አይነት ነገር አለ ብቻ እንደው ይሉታል ምን ትሴ ማለትን እኔ ቢሰማም ስሜት የለኝም። እርሶ ግን እንደው ሴቶች መሀል ገብተው ሲያስለቅሱ ምንም እኔ እን እኔ ስራዬ ስለሆን ምን የሚያሳፍረኝ ነገር አለ ያለ እንትን ካለመድፈር የተነሳም ያለ አዋቂ የንዛዜ ወረቀት ለማንበብ ፍረቴ ያድርበታል እና ምንም እፍረት አይሰማኝም ግን ልጆች አሉ አቶ አሉ ምን ያህል ልጆች አሉ ሁለት አሉ ትልልቆች ናቸው አዎ አንዱም የሀያ ስምንት አንዷም የሀያ ሁለት ዓመት ምናልባት እንደው ልጆቹ የዚያ አስለቃሽ ልጅ ሲባሉ ወይ ደግሞ እንደው በራሳቸው በኩል ምን አይነት ስሜት አላቸው ልጆቹ ለእርሶ ስራ ማለት ነው ለዚህ ሙያ እኔ በበኩሌ መቼም እኔ ለፍቼ ደክሜ ማሳደግ ነው የማያስታውሰው እንጂ ምን ይሄም ይሄ ሌባ መጥቷልና ተጠንቀቅ ከመባል በፊት ያው ህዝቡ ራሱ የሚወደኛል ይመስለኛል እንጂ አይወደኝም አይመስለኝም። እና እንደብዙዎቹን ማለት ነው እንደምን ይሰማቸዋል እርስ በዚህ ሙያ ላይ ተሰማርቶ ጠዋት ጠዋት እየተነሱ በሌሊት ዛሬ ለምሳሌ ወደ ስቱዲዮችን ስንጋብዘው ቀደም ብለው የፈለገው ሰዎች ነበሩ፣ ይዘውት ሄደው ነበር። በዚህ ሙያ ላይ ሄደው ሲሰማሩ ልጆቹ ምን ስሜት ይሰማቸዋል ማለት ነው? እኔ ምን አውቃለሁ። ምን ለእርሶ የገለጹለት ነገር የለም? በጭራሽ ግጥም። ማን ነው የሚነግረው? አቶ ወንድሙ እኔ ካንጎሌ አመንጭቼ ደግሞ የቀድሞ አልቃሾችም አንድ አልቃሽ አለች ም። ከሷም እየወሰድኩ እኔም በበኩሌ ደግሞ አዲስ እያወጡ አዎ ጦጣ የሚሉኝ ጦጣ ስለሚይዝ ነው። እና አሁን የሚያለሁበት ጦጣው ስራ ላይ ነው። ጦጣዎች እያያዝኩ ለአቅራቢዎች ለባለፈቃዶች አቀርባለሁ። ስለዚህ አባ ጦጣ ይሉኛል። በየክፍለ ሀገሩ እየተዘዋወርኩ ነው። ዘዋ ይወጣሉ አወጣለሁ። የሶስት ወር የአራት ወር እድሜ ያህል እቆያለሁ። እንዲያውም እዚህ አካባቢ ያሉትን ጦጣዎች ጨርሰው ነው ወይስ? አይ አወቁኝ። እነህን ሜን እንደ ተለየ አወቁኝ። ከሰው መካከል ለይተው ያውቁኛል በልብሴ መሆን እንዲያውም ሌላ እንኳን ኮትና ሱሪ ለብሼ ቀሚስም ብለብስ ያቁኛል። እንዲያውም ጩኸታቸው ነው እንጂ መሸሽ ይቻል አይደለም። ይጮሃሉ። እስከዚህም መመሽ እኔ ባገኘኋቸው እንጂ። ታዲያ ከዚህ በሚሄዱበት ጊዜ ማን ነው ወጪ እየቻለት ነው? በራሱ ገንዘብ ነው የሚሄዱ? እንግዲህ አንዳንድ ገበሬ ማህበር አውሬ አስቸገረን፣ ጦጣና ጅንጀሮ ሰብል አስቸገረን ብለው በሚሉ ጊዜ ወደ መስሪያ ቤቱ ሲጻፍ መስሪያ ቤቱ ወጪ ያደርግልናል። ነገር ግን ለግል ጥቅማችን በምንሄድ ጊዜ በገዛ ገንዘባችን ነው የምንሄደው። ለዱር አራዊት ጥበቃ ድርጅት ይጽፍና ዱር አራዊት ጥበቃ ድርጅት ለሰጠው እሱ ባለፈቃዱ ይጽፋል። ለባለፈቃዱ ይጽፋል። ተወካይ ነኝ። ለባለፈቃዱ የዱር አራዊት ፍቃድ ለወሰደው ሰው ተወካይ ሆኜ በጥቅም እሰራለሁ። እንዴት ነው ጦጣውን የሚይዙት? አስቸጋሪዎች ናቸው? አይደለም፣ ምንም ለሆዷ ስትል ነው። ምን ታስቸግራለህ? የምትመገበው ያንን ፍራፍሬ ደጋም እንደሆነ የደጋ ህል ገብስ፣ ምናምን፣ አተር፣ ባቂላ አላያም። ቆላም ከሆነ በቆሎ ነው። ይኸው ነው አይደለም። ወጥመዱን ባለችበት ቦታ እንሄድና ወጥመዱን አስተናርተን በቆሎ ገለባ እናሳያታለን። መሬቱን ጫር ጫር አርገን በምንሄድ ጊዜ ምን ሰርተው ይሄዱ እንደማለት፣ ያንን ለማየት ስትመጣ ፍራፍሬ ታገኛለች። የተሰጠውን የበተነውን ጥሬ ታገኛለች። በዛን ጊዜ ግን እሷ ያታላታል። ምግብ ትገባለች። ወጥመዱ ስትገባኝ ሄደን ማውጣት ብቻ ነው። በወጥመን ነው። አሃ እንደ ዛፍ አይወጣል። እንደ ዛፍ ነው። ምናልባት መሬት አይ አንደፍርም፣ አንደፍርም ምን አደከመ ብዬ እንደ ሄነ ያለ ምን አደከመ ብዬ እየተነሱ እንደውም የፊት ጥርሳቸው አይኖርም ብዬ ነበር። አሁን ጥርሶ እንዳለን ደህና ነው። አጥንትም ይቆረጥማል ድንጋይ ብቻ ይቀረዋል። ስለዚህ ጦጣና ውሻ እንኳ አይደፍራትም። ውሻ ማባሮ የለመደ ውሻ ቢሆን ነው እንጂ እኔ ነኝ የሚል ጦጣና ባደር ያስኩ የሚል አይመስለኝም። ሀያ ሰባት ዓመቴ ነው በዚህ ስራ ላይ ሀያ ሰባት ዓመቴ ነው። በሺ ዘጠኝ መቶ አርባ ዘጠኝ ዓመቴ ነው። ቀደም ሲል ሰባ ሁለት የሚያስኩበት ቀን አለ እዙ አካባቢ ያውም እዙ አዳሜት ሁሉ በዙህ አውራጃ ውስጥ ወረዳ ግን አሁን አውሬው እየራቀ ሲሄድ ለመደው አውሬው ቦታ ላይ ስምንት አስር ነው ብንዝም፣ ግን አዲስ ቦታ አሁንም ተቀደም ያልደረስንበት ይኖር ከሃያ በላይ እንይዛለን። ይዛ አለ በራሴ የቆጣው መንጋ እንዴት እየቀነሰ ነው እየቀነሰ ነውም እያወቁም ነው ተተያዘላቸውም በኋላ እየቀነሰ ነው። እነሱም ብልፅ ይሆናሉ በአመቱ ውስጥ እንዲሁ አመት ቆይተን ብንሄድ ከአስር በላይ አናገኝባቸው። ይሄ ነው። ቀደም ሲል እርስዎ እንደነገሩኝ አቶ ዘነበ እንዴት ለይተው እንደሚያውቀውት ነው እኔ በእውነቱ ትንሽ ግራ ይገባል ያውቃሉ? አንደኛ እዚህ እዚህ አካባቢ ብቻ ነው በልብስ የሚያቀኝ። የቀረው ግን ደግሞ ወጥመዱን ተሸክመን ስንሄድ በወጥመዱ ያውቁታል። ምን ያገኛሉ በአንድ ጦጣ በመጀመሪያ ከለውጡ በፊት ቢሆን አነስተኛ ነበረ። በአንድ ትልቅ ጦጣ ሁለት ብር ሲሆን በአንድ ትንሽ ጦጣ አምሳ ሳንቲም ነበረ ለውጡ ከአብዮቱ ከፈነዳ ወዲህ ግን የዕለት ሁለት ወዲያው ሙቅታው ላይ አምስት ብር አደረገልን። ወዲያው ወደ ዘጠኝ ብር ሆነልን። አሁን በዘጠኝ ብር ነው በአንድ ቆጣ። አይጥሩ ነው ይሰራሉ? ግን አዎ ሰራለሁ። እኔ እረፍት እንዲሁ ጊዜ እንደማሳረፍ ካልፈለግኩ በስተቀር ሰራለሁ። አሁን እንደው ይህን ፕሮግራም ሰምተው አባ ጦጣ ወደኛ ይምጡልን ብሎ ጥያቄ ሚቀርቡ ይህን ጥያቄ ማስተናገድ ይችላሉ? ይችላለሁ፣ ይችላለሁ፣ ይችላለሁ። ሌላ ከጦጣው ሌላ ዝንጀሮም ዝንጀሮም ተመሳሳይ ነው። አዎ በዚህ ሁኔታ ነው፣ ዝንጀሮም እንይዛለን። ሁለቱም ፍቃዱ ሲወጣው፣ ሁለቱም አንድነት ነው። ይሄ ስለ ጦጣው በህዳርና በታህሳስ ወር ትንሽ ይቆማል። ዝንጀሮ ምን ጊዜም አይቆምም። ሙሉ ስሜ አዲስ ብርሃን ይባላል። አቶ አዲስ የሬሳ ሳጥን ስትሸጥ ስንት ጊዜ አሳለፍክ? በዚህ ስራ አስር አመት ይሆነኛል። የሬሳ ሳጥን የሚገዛ ሰው አንዳንድ ሲጠፋ ገበያ ሲቀሰቅስ ምን ስሜት ይሰማችኋል? አይ ያው ስራ ነው እና ስራ ስለሆነ ምንም ቅሬታ የለም፣ ምንም የለም። ያው ሲገኝ እንጨት እንደ ልብ አናገኝም፣ ባገኘን ጊዜ እንሰራለን፣ እንጂ ገበያ ጠፋም ወይንም እንደዚህ ብለን እንኳን ምንም እንትን የለንም። ግን የሚገዛ ሰው ሲመጣስ እንደው ደስ አይላችሁም? ያው ገበያ ነው እና መቸም ስራ ነው እና የተለየ የሬሳ ሳጥን ስራም ቢሆን ይሄ ሰው ሞተ ወይንም አልሞተም ብለን በዚህ አንመለከትም። ያው ስራ ስለሆነ መጥቶ እንደ ሌላ እቃ መሸጥ እንጂ የሬሳ ሳጥን ስሙም ቢሆን እኛ ስራ ላይ ስለሆነ አይታወቀንም። የሬሳ ሳጥን ነው ብለን ለማለት አንችልም። በዛን ሰዓት ገበያ ነው እና የምንሰራው ነገር ያውቃ ነው እንደ ቃ ሽያጭ ነው የምናየው። እኛ ግን ሰዎች ስለ እናንተ ያላቸውን አስተያየት ታውቃላችሁ? ምን ይሏችኋል እንዶ ሌላው ሰው? አንዳንዶቹ ለምሳሌ አመስግነው ገዝቶ የሚሄዱ አሉ። አንዳንዶቹ ደግሞ አንታት ሞት ሞይ ብሎ ተሳድቦ እንዲያውም ብዙ ጣቢያ ወስዳለሁ ወይንም ደግሞ አሁን ንግድ ሚኒስቴር ያላወቃችሁ ምናምን እያሉ እየሳደቡ እያረከሱ ነው የሚሄዱ እንጂ እኛ ምንም መልስ አንሰጣቸው። እንደ ሌላ ስራ በኩል ሬሳ ሳጥን ሰራተኛና ሌሎቹ በትንሽ አስተያየት ነው የሚያዩን እንጂ እንደ ሌላ ስራ ወይንም ብንለብስም ሆነ እንደው ብናኮሳሳም ብንሆን እንደ ሌላው ስራ እንደሚሰራ አንቆጠርም። በትንሽ አስተያየት ነው የምንታየው፣ በንቀት ሌላ አርቀን እንደዚህ። ስለዚህ ስራ ሰው አይመጣም ይመጣል ብለን ምንም የምናስበው ነገር የለን የሰራ ነውን ብቻ ስራ ላይ እንዳለን እንደዚሁ እየሰራን ነው ራሳችን እንጨቱን ቆርጠን ገጥመ ስለሆነ ስራችን ላይ ነው እንጂ ይህል ይህ አይመጣም ብለን አንመለከትም አናስብም ስምም አለበል ወንድም ስሜ አባተ አለም መበዳ ነው አቶ አባተ የሬሳ ሳጥን መሸጥ ከጀመር ስንት ጊዜ ሆና እኔ ከስምንት አመት በላይ ሆነኛል ሬሳ ሳጥን መነገድ ከጀመርኩት የሆኑ በህብረት ነበረ የምንሰራ ከዚ በፊት የትኛው እንጨት ነው ጥሩ የሚባለው ጥሩ እንጨት ባሉ እንደ ጽድ ያለው ቀረሮ ያለው ነው። ቀረሮ ዛሬ ስንት ነው? ወደ 809 ሜትር ገብቷል። አስሩ ሜትር ማለት ወይንስ አንድ ኩብ ማለት ነው? አስሩ ሜትር ምን ይሰማቸዋል? ገበያ ሲቀዘቅዝ ምንም ሞት ስላለ ይጠፋል ቢል ማንም ተስፋ አረግ ሞት ስላለ ምንሽ ሞት እንደሆነ እርስ ስለሆነች ማንም ይቀራ። ስለዚህ የሚሞት ሰው ግድ አይጠፋም ና ተዝናንታችሁ ያው ገበያ አይጠፋም በሚል እምነት ስራውን ትያያዝቷላችሁ ማለት ነው አይ ሱንኳ ምን እጥረት አለ እንጂ ሁልጊዜ ሁሉ ግዜ ሳይሞት መቼም የ ሞት እጥረት ነው ያለው ማንኛው ነገር ሁን ይጥራ ስራ አለ በወቅቱም ስለማይገኝ ሞት እንደሆነ ያው አዲስ አይደለም በዚህ ስራ ላይ እንደው ትዝ የሚልህ ነገር የለም ሰዎች ሳጥን ተገዙ በኋላ ሄደው ወይ መልስልን ወይ ሰው ይወድኗልና ገንዘቡን አምጣት ነው ይወል ወይ ጠበበ ሰፋ እንደዚህ አይነት አንዳንድ ትዝ የሚልህ ነገር በስራው ላይ ይህ እስከዛ ድረስ ደርሶኝ ስላላወቀ እኔ ከዚህ በፊትም አንድ ግለሰብ ወስዶ ያው መልሼ ሰጠውት ገንዘቡን ሙሉ ገንዘብ ከሌላ ቦታ ተገዝቷል ስለተባለ መልሼ ሙሉን ገንዘብ ሰጠው። እኔ ቃይን ይመለስልኝ እኔም ያው ገንዘቡን መለስኩለት። አንዳንድ ጊዜ ሳጥን በሚሸጡበት ጊዜ ሳጥን የማያስፈልገው አስከሬን ይኖራል። ወይም የኔ ብጤ የሆኑ ወይም ደግሞ እነዚህ መነኩሴዎች ሳጥን አይፈልጉም። የማይገዛ ሰው ሲያጋጥም እንደዚህ ሬሳ ዝም ብሎ ሲቀበር፣ እንደው አትናደዱ? አይደለም። ምን አናደደ? ምን እንደ በጭራሽ። ይህማ ከሰው እንዳተፈጠርን ማለት የራሳችን ጥቅማችን ብቻ ፈላጊ ማለት ነው። በዚህ አይነት ከሆነ አይደለም እነዛ ሁሉም ማዘን አለብን። ማንኛውም ነገር ሰው ስለ እናንተ ምን ያስባል ምን እንደሚላችሁ ታውቃላችሁ? እንደው ሬሳ ሳጥኑን ስለምትሸጡ ዝቅ አርጎ የማየት ወይንም አንድ አይነት ስሜት የማሳደር እንደዚህ አስማሪ ሌላ ነገር እንደሚባለው፣ በእናንተ በኩል ህብረተሰቡ ምንድነው የሚላችሁ? እንዴት ይመለከታችኋል? አሁን አንዳንዱ የሚያስቡት እንደውም እንዴት፣ ወይንስ ሰው ይሙት ብሎ እኮ እነኚህ ሰዎች ይለምናሉ፣ ወይንስ በዚህ እንዴት ይተዳደራሉ? ምን አይነት ዘዴ ያላችሁ የምትተዳደሩበት ሰው ሙትን ብሎ ይጠብቃሉ ማለት ነው። መቼም ሌላ ስራ የላቸውም ማለት እያሉ ይተቹናል። የሬሳ ሳጥን የተወሰነ ዋጋ የለውም። የተወሰነ ዋጋ እስካሁን የለውም። እንዴት ነው ታዲያ የምትሸጡት? እንደው ዝም ብሎ ይሄ ሰው ይሄን ሳጥን ሊገዛ ይችላል በመቶ ብር፣ ይሄኛው ደግሞ መቶ ብር መክፈል አቅሙ አይፈቅድለትም። በሚል በራሳችሁ ግምት ነው? እንደሱ ነው እኛ የምንሸጠው። ብዙ ጊዜ ደንበኝ ትልቁ ዋጋ የሬሳ ሳጥን ወይም ጥሩ ዋጋ ብላችሁ የምንሸጡት እስካሁን ነው። ትልቁ ዋጋ ስንት ነው? እኛ ደንበኛ ብለን የምንሸጠው። እርግጥ በቆርቆሮ ሳጥን አለ፣ የውጭ የሚሄድ ምናምን የውጭ ሰዎች ሲመጡ አብዛኛ ከነሱ ነው ትንሽ ጥቅም የምናገኝ። ሶስት መቶ ብር፣ ሁለት መቶ ሰማኒያ እንደዚህ እንሸጣለን። መጨረሻው ትንሹ ዋጋ ስንት ነው? የሳጥን የመጨረሻ ሰባ ብር፣ እስከ ስልሳም አለን። ግን ሳጥን በምትሸጡበት ጊዜ እንዴት ነው ህብረተሰቡ፣ እንዴት ነው እናንተን የሚመለከታችሁ? እርግጥ ስለ እኛ አው ገና ሰው ይሞታል ብለው እየሰሩ ያስቀምጣሉ ይለናል። ግን አንዳንድ ሰው ያው መቼም ጉዳት የደረሰበት ሰው ሲመጣ ያልተዘጋጀ እንኳን ትንሽ ያልተዘጋጀ ተቆየው በጣም ይቸኩላል ማለት ነው፣ ይቸኩላል። እኛ ግን ሰርተን ስናስቀምጠው ሰው ሰው ይሞታል ብለው ገና ይሰራሉ። እነህ ሰው ቀባሮች ሆናም ይሉናል። እኛን ግን እንደው እናንተ ሳጥኑን ሰርታችሁ እንደዚህ ደርድራችሁ ቆይታችሁ ሰው የሚጠይቅ ሲጠፋ፣ ገዢ ሲጠፋ እንደው ቅራ ይላችሁም። እኛ እርግጥ መቼም ሰው ይሞትልናል ብለን አይደለም የምንሰራው። እኛ ባንልም እሱ ሰው ሞት ከሰው ተለይቶ አያውቅም እና ሰው ከሞት ተለይቶ ስለማይቀር መሞቱ አይቀርም እና ስለዚህ መቼም ይሄንን ደሞ ሙቶም ይሄንን መግዛቱ አይቀርም። ስለዚህ ሰርተን እናስቀምጣለን። እኛ እርግጥ ሰው ገዥ ሲመጣ ተጎድቶ ወይንም እንትን ሆኖበት የመጣ አይመስለን በእውነት ከሆነ እኛ ገበያችንን ነው የምናይ። እኛ አንድ ሰው እንደዚህ ተጎድቶ መጣ ብለን መቼም ይህንን አይመስለንም። እርግጥ ገበያ እስከሆነ ድረስ ስምክም አለበል። ስሜ መኮንን ደስታ የአሁኑ ሰውዬ አቶ ደስታ ልጅ ነው። አዎ ለሳቸው ነው የምትሰራው? አዎ። ስንት ጊዜ ሆናችሁ ይሄን የሬሳሳጥን መሸጥ ስራ ከጀመራችሁ? አንድ 28 አመት የሆነና፣ እንዴት ነው በዚህ በ28 አመት ጊዜ ውስጥ ከአባት ጋር ትሰራ ነበረ? እንግዲህ አንተ እንኳን እድሜ 28 አይሆንም፣ ግን ቆይቶ አልሰራም ከመጀመራችሁ። ብቻ ምን ያጋጠመ አንተ እንደው በምትሰራበት ጊዜ ትዝም ይልና ያጋጠመ ነገር ምን አለ? ብዙ ጊዜ ያጋጠመኝ ነገር ቢኖር አንደኛ ነገር የሬሳሳትን ተሽጦ አጥሮ ሲመለስ በልኩ መስጠት፣ ሁለተኛ ነገር ደግሞ ተርፍ ወይም ሬሳው ከመጠን በላይ ካልደፈና እንትን ካል የገንዘብ የመመለስ ደረጃ መንደስ። ግን ገበያ በሚጠፋበት ጊዜ አንዳንዴ አንተ ሆን ከአባትህ እንደው ለምን ስራ ነው እና እንግዲህ ቤተሰቡም በዚህ ሊተዳደር ስለሚችል ቅሬታ አይሰማችሁ? የገበያ ሁኔታ እንግዲህ አንደኛ ነገር የከተማ ገበያ እስከዚህ እንዲኖረን አይችልም። እኛ የከተማ ገበያ ይኖራናል ብለን ብዙ ጊዜ አንሰራም። ጅምላ ብዙ ጊዜ ነው የምንሸጠው በጅምላ ነው የምንተዳደረው፣ የውጭ ሀገር ነጋዴዎች ይወስዳል። ገበያ በሚመጣስ ጊዜ ደግሞ እንደው ደስ አይላችሁም ስትሸጡ? እንደው መቼም ንግድ ነው እና ሲነሳላችሁ፣ በጣም ደስ ይለናል። ደስ እያለ ነው የምንሸጠው። እንዴት ነው ሌላስ? እንደው ከህብረተሰቡ ጋር ያጋጠማቸው ነገር ትዝ የሚልህ ነገር ሌላ የለም? እንደው ወይም ገንዘብ በምትመልሱበት ወይ ሰው ይውድ ነው እንደ የመሳሰለው ሰውየ ቢድን ለምሳሌ ገንዘብ የመመለስ ደረጃ ሳንድርስ ሙሉ ገንዘብ አንመልስም። አሁን ጠዋት ገዝተው እንደሆነ ወደ ማታ ላይ ቢያመጡ የሀያ ብር ንቃሽ አሳይጠን እንሰጣቸዋለን፣ ሳንቲማቸውን አሁን ምናልባት አንድ ሰው ተልኮ የሬሳ ሳጥኑ ገዝተው ቢመጡ ሌላም ሰው ደግሞ ወይ የሷ ዘመድ አዝማድ ሰው ሌላ ገዝቶ ቢመጣ ለምሳሌ የእነዛ ሳጥን ቀድሞ እንደሆነ ሬሳው ተገንዞ ከቀረ የእነዚህኛው ሳጥን እኛ ጋር ተመልሶ ቢመጣ እንመልስላቸዋል፣ ትንሽ ገንዘብ ቆርጣል። ሁን የዕለቱ ጉዳይ፣ ከመጽሐፍት ገበታ፣ ከአድማጮች መድረክ፣ መስታወት፣ የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን ምንጊዜም፣ ሚዲያ አት ጂሜል ዳት ካም የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ